አሰላሙ አሌይኩም አርህማቱላህ በረካቱ ውድ ቤተሰቡ፣ ይችልት ተመልከቱ ማለት ነው። ተመልከቱ መዳሟ ከሻፍ ስልክ እየሰጠቻት ነው ማለት ቪዲቪዲዮ እየቀረጸች ነው አሁን ላይ ልጅቷ ደግሞ ሀበሻ ሀበሻ ናት። ልጅቷ ደግሞ አልቀበልም ይሄን ስልክ ነው የምትለው። ቪዲዮ እስከ መጨረሻው ተከታተሉ ምን እንደሆነ ነግራችኋለሁ። ያው ድምፃቸውን አላስገባሁም እኔ ማለት ነው ያው እንግዲህ። ድምጻቸው ቁርአን ስላለበት ማለት ነው፣ ቁርአን እየቀራ ነበረ፣ ለዛ ነው እነሱ የቀረጹት። አረቦች እንግዲህ በአሁኑ ሰዓት ላይ ተበላሽተዋል። የሚገርማችሁ ነገር ተበላሽተዋል። እነዚህ አሰሪዎች ማለት ነው፣ አሰሪዎችና ከሰራተኞች ጋር አልተስማማንም። ከምር በጣም ያሳዝናል። ልጅቷ እንግዲህ የምትለው ምንድነው ሴትዮዋ ሀዲሻ ቃላ ትላለች። ይቺ ሰራተኛ ናት እያለች ነው ቪዲዮ የምትሰራው ከዚያ አንቺ ጀዋል እናትሽን አውሪ ትላታለች ልጅቷ ደግሞ አልፈልግም አላወራም ኢትዮጵያ ውሰጂ ነው የምትለው ማለት ነው ኢትዮጵያ ውሰጂኝ አገሬ የውሰጂኝ አገሬ የውሰጂኝ እንጂ እናቴን አላወራም ትላለች አረሟ ደግሞ እናትሽ በምን ታውቃለች መጠር ስትሄጂ መጠር ማለት የአየር ቦታ ነው አየር ቦታ ላይ ስትወርጂ እናትሽ እንዴት ታውቃለች ማን ይቀበልሻል ነው የምትላት ማለት ነው አረቧ ያጠፋችው ነገር የለም። ከጀርባቸው እንግዲህ በምን እንደተጣሉ አናቅም፣ ግን አረቧ እኔ እዚህ ጋር ጥፋት አላየሁባትም ማለት ነው። አልሆነቻትም፣ ወደ ሀገር ልትወስዳት ነው እንግዲህ። ወይ ልጅቷ ውሰጂ ብላ ሊሆን ይችላል፣ ወይ ሴትየዋ አልፈልግሽም ላሳፍርሽ ወደ ሀገር ብላት ይሆናል፣ አይታወቅም። ችግሩ ግን ከአረቦቹ ችግር ኖሮ ልጅቷ ደግሞ መስራት እንደማትፈልግ ነው እኔ የተረዳሁም ማለት ነው። ማለትም ስልክም አላወራም በቃ የአገሬ ሰጂ ነው የምትለው። አገሬ ሰጂ፣ አገሬ ሰጂ ነው በቃ። የኢትዮጵያ ሰጂ ነው የምትለው። እንግዲህ ባትፈልግ ነው መስራት አልፈለገችም ማለት ነው ልጅቷ። እና በአሁን ሰዓት ላይ ግን የሚገርመኝ ነገር ብዙ አረቦች የእኛን ልጆች እየቀረጹ ቪዲዮ በቲክቶክ እየለቀቁ ነው የሚገኘው ማስረጃ ማለት ነው ማስረጃ እየለቀቁ ነው የሚገኘው። እኔ ለምን እንደሆነ አላቅም። በቀደም የሆነች ልጅ ነበረች፣ ምግብ ቤት እያሏት ነበረ ምግብ እሷ ምግብ ይከለክሉኛል እያለች ነበረና፣ እነሱ ደግሞ ለማስረጃ ያን ቪዲዮ ስታንሸራሽራ የታው ቲክቶክ ላይ፣ እነሱ ደግሞ ማስረጃ ምን አደረጓት? ምግብ ቤት ሂጅና ምግብ ቤት ምግብ አይሰጡኝም ብለሻል እኮ ብሎ ሰውዬው ማለት ነው፣ ሂጅና ተኩሽና ምግብ አንጭና ብይላት አላያቸው እሷ ግን መጀመሪያ ምግብ አይሰጡኝም ከዚህ ቤት አውጡኝ፣ ምን ይሻለኛል ብላ ቪዲዮ ሰርታ ነበረ። አያዩንም እንዳትሉ፣ ቲክቶክ ላይ ሚዲያ ላይ ምን እንጠቀማለን? ምንድን ነው ምን እንጠቀማለን? ምን እንለቃለን? ያውናል በትክክል አያችሁ። ያችን ልጅ አይተው ነው እንደዚህ ያደረጓል ማለት ነው። እና አሁንም ይችል ችግሯ ምን እንደሆነ ባይገባንም አገር ይውሰዱ ነው የምትለው። ብር ደግሞ እጇ ላይ ይዛለች። ኔ እናት እጇ ላይ ይዛ ብሯንም እንደው አሳዘነችኝ ወላሂ በጣም ነው። እኔ እንጃ እንደው ብቻ ይገርማ፣ በጣም ያሳዝናልና አላህ እንደ ተሻለውን እንደው፣ ከሰው ፊት የማይገርፈን ንርዝቅ ይፈትልን። ሀገራችን ላይ የሰው ፊት ገረፈን፣ ጉልበታችን አለቀ፣ ላይ ተበሳጨን፣ ልጅነታችን አለቀ። በቃ በልጅነታችን መተን የወጣትነት እድሜያችንን ሳናጣጥመው በጥሩ ትዳር በጥሩ በቃ ልጅ ወልደን ልጆቻችንን በስነ ስርዓት በቃ የእናትነትን ፍቅር ሳያገኙ ልጆቻችን፣ ትዳር ይዘን ትዳራችንን ሳናጣጥመው የልጅነት የወጣትነት ጉልበታችንን ሳንጠቀምበት በሰው ቤት ጉልበታችን አለቀ። በጣም ያሳዝናሉ። ተሞ ደግሞ ደግሞ ከኛ ይባስ አሁን ላይ አሁን ላይ የመጡት ደግሞ በጣም እንትን እያሉ ነው እና እኔ አላቅም እናንተ ደግሞ ማለት ነው ከኢትዮጵያ የምትመጡ እህቶች ከኢትዮጵያ የምትመጡ እህቶች የምነግራችሁ ነገር ጠንክራችሁ እስኪ ስሩ። እስኪ የመጣችሁበትን አላማ ምንድን ነው፣ የመጣሁት ከሀገር ፓስፖርት አውጥቼ ውጣ ውረድ ብዬ ተመላልሼ ብር ተበድሬ ወይም ቦታ ሸጠሽ ወይም ቤት ሸጠሽ የሆነ ነገር በቃ አስይዘን ነው ወይም ሸጠን ነው ወይም ሰርቶ ክፍያን የመጣ ነው እና ለምንድን ነው የመጣሁት ለምን ጠንከር ብዬ አልሰራም? ብላችሁ እስኪ ውስጣችሁን አሳምኑት። ከጊዜ ወደ ጊዜ እኮ ሰዎችም ይቀየራሉ። እነሱ ደግሞ ኮሞኝ ናቸው። አንዳንዶች ናቸው እንጂ መጥፎ፣ እነኚህ አሰሪዎቻችን ማለት ነው ደግ ሰው ናቸው፣ ጥሩ ሰው ናቸው። አንዳንድ ጊዜ በቃ እሺ፣ እሺ በቃ ያማማ፣ እሺ፣ እሺ፣ አብሽሪ በቃ፣ እንደዛ ታላችኋቸው ምን ልስ ነው የሚሉት። ጥሩ ሰው ይሆናሉ፣ በቃ አያቸው ግን እነሱ ሲቆጡ እኛም ስንቆጣ የኛ ደግሞ ችግራችን ምንድነው ሀበሾች ማግሞት መት ነው በራሳችን ቋንቋ ማግሞት መት አይባ ያልቅብንም በራሳችን ቋንቋ ማለት ነው መሳደብ ማግሞት መት እነሱ ደግሞ ያን ያንን ነገር ያቁታል ይገባቸዋል ይገባቸዋል ማለት ነው ምን እንደምን ሆን ፊታችን ሲኮሳተር ምናምን በቃ የተቆጣን እንደሆነ መስራት እንደማንፈልግ እነሱን እንደማንፈልጋቸው በቃ እነሱም ይሰማቸዋል። እና በዚያ ሰዓት እነሱም ያጠብቁብናል፣ ጥርስ ይነግሱብናል ማለት ነው። እና እናንተ መጀመሪያ የመጣችሁበት አላማ ምንድን ነው ብላችሁ ራሳችሁን አሳምኑት። ስሩ፣ ጠንክሩና ዝም ብላችሁ በርሲ ኩርሲው በትንሿ ነገር በቃ ሚዲያ ላይ እየወጣችሁ እንዲህ ሊያደርጉኝ ነው፣ እንዲህ ሊሆን ነው፣ እንዲህ ሊሆን ነው። አሁን አንዷ ቅድም የሆነ ቪዲዮ አይቻለሁ። በቃ ቤት መቀየር እፈልጋለሁ ብያት ነበረ። መዳሜን በቃ ቤት አትቀይሪም ወደ ሀገርሽ ነው ምለክሽ ብላኛለች። ድረሱልኝ እያለች ታነበዋለች ታነበዋለች ታነበዋለች። እሱንም በሌላ ቪዲዮ ይዤላችሁ እመጣለሁ። እና ታነበዋለች እና ቤት መቀየር እፈልጋለሁ አልሻት። አይ ቤት አትቀይሪም ያመጣሁሽ እኔ ቤት እንድትሰሪ እንጂ ወደ ሀገርሽ ነው የምትሄጁ መስራት ካልፈለግሽ ነው የሚሉት፣ ያሰናብታሉ። በቃ አሁን ላይ ለመምጥ የለም ድሮ ይለማመጡን ነበር፣ ድሮ ይለምኑን ነበር። አሁን ላይ ግን ልመና ቀረ። ገንዘባቸውን በቃ ምን ቸገራቸው? ገንዘባቸውን ከፍለ ያመጣሉ። ስለዚህ እንደዛ ነበረ። ጠንክራችሁ ስሩ ነው ያምላል።